ቆይ፣ መልስ ነግረኝ ነው። ልጅቷ በጣም እያሳዘነች። የእውነቴን ነው የምልሽ። ገና ከአሁኑ የሚና ማየ የቤት ሰራተኛ አርገዋታል። እና ቦታውን ስላገኘሽ ነው ያሳዘነች። እኔ እስካሁን ድረስ የኑሐሚን ጥፋት ምንም እየታየኝ አይደለም። ያባየኝ ሁሉም ስህተት እሷንም ከና አባቷ ጭምር ቤት ማምጣቱ ስህተት ነበር። ለማንኛውም ከቤተሰብ ጋር የምታስተዋወቀኝ ሰዓት የደረሰብኝ ይመስለኛል። እኔ እሱን እያሰብኩኝ ነበረ። ግን ግን ምን በቃ ላባት አስበህ ከሆነ ራሴን ቀይሬ መቅረብ እችላለሁ። አልኩህ እኮ እማዬ ናት። ዘርና ሀብት መቆጠር ትወዳለች። ታዲያ ምን ችግር አለው? የቀኝ አውራሪ ልጅ ነኝ ብዬ ነግራቸዋለሁ። ቤተሰቦቼ እንደሆነ ሁሉም አልቀዋል ሄደው እንግዲህ የሚያጣራስ ግን በፍጹም ያላንቺ ምኖራለች። እኔም እንደዚያው። ግን ውዴ፣ ይህን ነገር እያደረግሽ ያለሽው ከነዋሚን ጋር ለመፎካከር ብለሽ ከሆነ በጣም ነው የማዝነብሽ። በእርግጥ ከእሷ ጋር ለመፎካከር ሳይሆን አንተ ላለማጣት ነው እንደዚህ እየሆንክ ያለሁት። አይደለም እንኳን እንደዚህ ተቀየረሽ፣ አዲስ ሰው ነሽ፣ ይቅርና ትናንት በነበረሽ ማንነት እንኳን አላጣሽም።

እኔ የምለው አባቷ እንደዛ ብለሽ መሳደብ ነበረብሽ። አንተ አፍን አትክፈት፣ አልሰደበችባትም። እና ኑሐሚን ፈጥራ ወርታ ነው። እኔ እውነቴን ነው ወንድሜ፣ ስለ አባቷ ምንም ነገር ክፉ ነገር አልተናገርኩም። ዝም ብላ መታ በጥፊ መታችሽ አይደል? እንደዛ ነው እኔ የምለው። ቆይ ግን አንተ የእሷ ጠበቃ ያደረገ ማን ነው? ነገሮች ባለጌ ከዚህ በላች ብታደርግ ምን ይገርማል? ይቅርታ ማለት ሌላውን የወሰድከው ነገር ይቅርና፣ መኪናውን መልስልኝ ብላው ነበረ። እሱ ግን የተበላ ቁብ ይመለሳል እንደ ያለ ጭራሽ ሙድ ሲይዝባት ነበረ። ስለዚህ ከትላንት ጥፋቱ አሁንም ድረስ እየተመለሰ አይደለም ጭራሽ አሁን ላይ አምራንና ናሆም ማለት ነው ኤርሚያስ፣ ይቅርታ አብረው ሊሰሩ እያሰቡ ነው። እሱም ደግሞ ምን መሰላችሁ ኑሐሚንና ናሆም እንዳይቀራረቡና ልክ የናሆም አባት እንዳለው ሁለቱ በትዳር እንዳይጣመሩ ማክሸፍ አለብን። ስለዚህ አብረን እጅና ጓንት ሆነን መስራት አለብን። በዚህ ልረዳሽ ይችላለው ሲል እንግዲህ ኤርሚያስ ለአምራን ተስፋ ሰጥቷታል። ምክንያቱም መኪናውን አልመልስልሽም፣ የሰጠሽኝን ነገር ሁሉ አልመልስልሽም እያለት ነው። ያ ማለት ኤርሚያስ ምንም ከስህተቱ አልተማረም። ለነዋሚን አይጠቅማትም። አይ ነው ብዙ ነገር ተበላሽቷን። ግን ነገር ግን የፈሰሰ ውሃ አይታፈስም። ሰው ከትላንቱ ይማራል። እንግዲህ ሰው አንድ ስህተት ይሰራል፣ ከትላንቱ ይማራል። ነዋሚንም ደግሞ ከትላንቱ ተምራ ዛሬን አዲስ ህይወት መጀመር አለባት ብዬ አስባለሁ። የናሆም አባት ሁለቱን ለማጋባት አሁንም ድረስ እየጣረ ነው። እንግዲህ በባለፈው ክፍል ካያችሁ የናሆም አባት የኑሐሚንን አባት ጠይቆት ነበረ። ልጅ ፍቅረኛ አላት ወይ ብለው ሲጠይቀው አረ፣ በፍጹም ምንም አይነት ፍቅረኛ የላትን በማለት ቃሉን ሰጥቶታል። ለዛ ነው እንግዲህ እና እንግዲህ ከዚህ ቀደም ናሆም ኑሐሚን እና ኤርሚ ሆቴል ውስጥ ምራት እየበሉ አይቷቸው ነበረ እና እንግዲህ እሱ ትቷት ሲወጣ ነው ያየው። በእርግጥ እንጂ አብረው ቁጭ ብለው አላያቸውም። ኤርሚያስ ደግሞ ሚስቱን እያማገጠ እንደሆነ አያቅም። ስለዚህ ናሆምና ኑሐሚን አሁን ላይ እንደውም ለነሱ በጣም አመቺ ጊዜ ይመስለኛል። ምክንያቱም ሁለቱም የተበደሉ ሰዎች ናቸው። አምራን በነሆም ላይ ኤርሚያስን ወይም ደግሞ የኤርሚያስ ፍቅረኛ ሆና እንደገና ለገንዘብ ብላ ናሆምን ቀርባ በነሆም ሕይወት ላይ ስትጫወት የነበረች ሴት ናት። ኤርሚ እና ምንድን ነሽ አንቺ ሆና አባትሽ ቤታችን የመጣች ስለ ልመና አይደለ እንዴ? ከዚህ በኋላ ስለ አባት አባት የመጥፎ ነገር ካወራሽ እጣፈጥርሻለሁ እኮ ለዛ ሽምድምድ አባትሽ እኔ በጥፍ ይመጣሽ። መቼም አንቺ በቃ ለካ ቆሰልሽኝ። አይበልጥም፣ እኔ ኢሚ አይደለሁም። ለእስካሁን ስራሽ በዋጋ ትከፍያለሽ። እንዴ ለምዋሉ አሁን ሳይ ደግምሽ አለው። ሰው እንዴት በሄደበት ተመሳሳይ ባህር ያጋጠመ። አሁንስ በጣም አብዙት ቆየን፣ ያልበቃ ብሏቸው ኑሐሚን በማይሆን ቃል ተናገረቻት። ለዛ ሽምድምድ ሽባ አባትሽ ነው ወይ አባቴ እንዳትናገር የምትኝ ብላ ስትላት ኑሐሚን በንዴት ልጅቷን በጥፊ ስትመታት እናያለን። በንዴት ብቻ አይደለም። በነገራችን ላይ ኑሐሚን ያመነችበትን ነገር ብቻ ነው የምታደርገው። ምንም አይነት ማስመሰል የሚባል ነገር ህይወቷ ላይ የለም። እንግዲህ ኤርሚያስ በኑሐሚን ላይ አምራን ደግሞ በናሆም ላይ ሲማግጡባቸው ነበር። ወይም ደግሞ እነሱን እንደ ፍቅረኛ ይዘው እነሱ ደግሞ ከጀርባ ሌላ ስራ ይሰሩ ነበር። ስለዚህ ሁለቱም የተጎዱ ሰዎች ናቸው። የናሆም አባት ቶሎ ብሎ ሁለቱ እንዲጋቡ ማድረግ አለበት። እንደውም ኑሐሚን ጥሩ ህይወት ይገባታል። ጥሩ አፍቃሪ ማለት ነው፣ ልክ እንደ ናሆም አይነት ትክክለኛ ሰው ኖሃሚን ይገባታል አስባለሁ ከኤርሜ ይልቅ ማለት ነው። ምክንያቱም ኤርሜ በጣም ገንዘብ ወዳድ ነው፣ የእሱ ያልሆነን ገንዘብ ማለት ነው። ኖሃሚን እኮ ደህነቱን አልጠላችም፣ ነገር ግን እሱ በጣም መጥፎ ይህ ጥላቻ ስላለበት ሴቶችን እየተበቀለ ያለ ሰው ነው። የሆነ ሴት እንቢ ስትላቸው የሆነ ሴት ለገንዘብ ብላ ብለው ሲያስቡ የትኛዋንም ሁሏንም ሴት መጉዳት ነው የሚፈልጉት። አሁን ኤርሚያስ እዚህ በዚህ ቀደም ህይወቱ በሴት ስለተጎዳ እና ሌሎች ሴቶች መጎዳት አለባቸው። እና በሱ ህይወት ውስጥ ያልጎዳቸው ሴቶች የሉ። በነገራችን ላይ ኤደንን ሳይቀር ለባለሀብት ገላዋ እንድትሸጥ ያደረገው ኤርሚያስ እጁ አለበት። ሶስና የወለደቻት ልጅ ቅመም ራሱ የእሱ ልጅ ናት። ከዛ ደግሞ ለአምሮትን ወይም ደግሞ አእምራንን ማለት ነው እሷን በዛ ጋር ያጫወታል። በቃ ዙሪያውን የሌሉ ሴቶች የሉም። በዛ ላይ እዛ ቆሻሻ ስራ ውስጥ የእሱ እጅ ዋና አለቃ ሆኖ ነው የሚሰራው። ሴቶችን በመሸጥ ማለት ነው። እና አንዲት ሴት ስላስከፋቻችሁ ብቻ ሴቱን ሁሉ መበቀል እንዴት አይነት አእምሮ እንደሆነ አላቅም። ኤርሚያስ በበቀል የተሞላ ሰው ነው። ምናልባት ኑሐሚን ቆንጆ ስለሆነች፣ ስርዓት ያላት ሴት ስለሆነች ድንገት ሲያገኛት ስለወደዳት ተቀይሮ አይደለም። ምንም የተቀየረ ነገር የለም። ተቀየረ ሰው የሚባለው ልክ የሆነ ሰው በህይወቱ ሲመጣ የትላንትናውን ማንነት ሲተወው ነው እና እንደውም እሱ ከእሷ ጋር የትላንትናውን ማንነቱን በደንብ ነው ሲተገብረ ያየ ነው። ስለዚህ ኑሐሚን የተጎዳች ልጅ ናት። በፍጹም ከኤርሚያስ ጋር መመለስ የለባትም። እሱ ግን አሁን ላይ መውጫ መግቢያ በማሳጣት እያስቸገራት ይገኛል። እንደ ድሯችን አብረን ካልቀጠለን በማለት ማለት ነው ኑሐሚንን እያስቸገራት ይገኛል አሁን ላይ ኤርሚያስ ማለት ነው። ከአንዴ ሁለቴ እንግዲህ በመንገዷ እየገባ የትም አትሄጂም ግዴታ ታናግረኛለች በማለት ሲያስቸግራት እና ሲያስለቅሳት እያየን ነው እና ይሄ ነገር አግባብ ነው ብያለው። በፍጹም ልትታለልለት ድጋሚ አይገባም። ምክንያቱም አሁን ላይ ደግሞ ሌላ ሴራ ጀምሯል። የኤርሚያስ አዲሱ ሴራ ምን መሰላችሁ? ኤርሚያስ ኤሚን ወይም ደግሞ የናሆምን እህት በፍቅር መቅረብ ፈልጓል። ልጅ እኮ በጣም ገራሚ ሰው ነው። ሕይወቱ ራሱ ውስብስብ ያለ የሚገርም ታሪክ ነው። እንግዲህ እሱ ምንድን ነው ያስበው ኤሚ ማለት የናሆም ታናሽ እህት ነች፣ ወይም ደግሞ ከኑሐሚን ጋር ቤት ውስጥ የምትጣላው ከኑሐሚን ጋር አለስማማ ያለችው ማለት ነው። እና እንግዲህ እሷን ማጥመድ ነበረ ትልቁ ዓላማው። እና እሷ ከትምህርት ቤት ተመልሳ ወደ ቤቷ ስትሄድ መንገድ ላይ ሆን ብሎ ከእሷ ጋር በመጋጨት ይወድቃል። ልጅቷም ደግሞ የምር የወደቀ መስሏት እሱን በመርዳት እንትን ትላለች፣ ትጠመዳለች። ነገር ግን እሱ ይሄው ውበትሽ እኮ ነው እንደዚህ እንቅፋት ያስመታኝ በማለት ልጅቷን ለማማለል እና በፍቅር አይንብ በማየት ከልጅቷ ጋር ሌላ ግንኙነት እንትን እያለ ይገኛል ማለት ነው። እንግዲህ እችን ልጅ ወደዳት ማለት ቀጣይ ምን እንደሚፈጠር ታውቃላችሁ። እዛ ቤት ይገባል ማለት ነው። በራሱ ጊዜ እዛ ቤት ይገባል። ያ ደግሞ አምራንም እዛ ቤት ደግሞ ትገባለች። ናሆም ፍቅረኛ ሆና ማለት ነው። አሁን ላይ አምራን የናኦም እናት በጣም ወግ አጥባቂ ናት። ዘሯ ምንድን ነው? ሀብታም ናት ወይ የማንዘር ናት በማለት የላምራንን ሕይወት በማጣራት ላይ ትገኛለች። ምክንያቱም እሷ ልጇ እንዲያገባ የምትፈልገው እንደሷ የሀብታም ልጅ የሆነ ምናምን አይነት ነው። እና እንግዲህ ላምረውት ምንም አይነት ቤተሰብ የላትም በጣም የድሃ ልጅ ናት። ምንም ነገር የላትም ናሆም ብቻ ነው የሚያፈቅራት እና እንግዲህ ችግር የለውም፣ የአንዱ ባለ ሀብት ልጅ ነኝ ብዬ ነግራለሁ በማለት በሽወዳ ማለት ነው ወደ ቤታቸው ልትገባ እያሰበች ትገኛለች። ያ ማለት እንግዲህ ለአምሮትም ናሆምም እንዲሁም ኑሐሚንም ኤርሚም አንድ ቤት ውስጥ ሊኖሩ ነው ማለት ነው። ስለዚህ ነገር ለኑሐሚን ለቀጣይ ሕይወቷ በጣም ትልቅ አደጋ የሚጠብቃት ይመስለኛል። ኑሐሚን ትልቅ የቤት ስራ ይጠብቃታል ማለት ነው። ያው ፈተናዋ ግን በሄደችበት ታሳዝነኛለች ጥሩ ሰዎች ይገጥሟትን በጣም የሚያሰቃዩና መጥፎ ሰዎች ናቸው በህይወቷ የሚመጡት። እና ኤደንን የምትመስል ልጅ እንግዲህ አሁን ደግሞ ያለችበት ቤት የናሆም እህት ማለት ነው ከኤደን ያልተናነሰች ጸባይዋ ማለት ነው እሷም እያሰቃያቸው ትገኛለች። ግን ኑሐሚን ጠንካራ ሴት ስለሆነች ምናልባት ይህን መቋቋም ትችላለች ብዬ አስባለሁ። እነኔ ውድ ቤተሰቦች በሌላ በአዲሱ ቪዲዮ እስከምንገናኝላችሁንም ወዳችኋለሁኝ ለቤት አዲስ ከሆናችሁ ሰብስክራይብ በማድረግ ነባሮች፣ ይህን ቪዲዮ ላይክ፣ ሼር አድርጉልኝ። መልካም ጊዜ። ባይ ባይ።